ኢንተር ሚላን በሲሞኒ ኢንዛጊ እየተመራ የ24 25 ሲዝንን በትሬብል አሸናፊነት ለማጠናቀቅ ከጫፍ ደርሶ ኮፓ ኢታሊያውን በኤሲ ሚላን ሴሪያውን በናፖሊ እንዲሁም ሻምፒዮንስ ሊጉን በፓሪስ ሰንጀርማ ተነጥቆ ባዶ እጁን ቢቀርም ይሄ ግን በክለቡ ታሪክ ውስጥ አስከፊው የሃዘን ቀን አይደለም። ምክንያቱም የ2001/2 ሲዝን የተጠናቀቀችበት ግንቦት 5 2002 እስከዛሬ ድረስ ጠባሳ ሆና ቀርታለችና። ቅድመ ታሪክ የ1960ዎቹ የአውሮፓ እግር ኳስ ታሪክን በታሪክ መነጽር መለስ ብሎ ያየ ኢንተር ሚላን የወቅቱ ኃያል ክለብ እንደነበረ በቀላል ይረዳል። በክለቡ ፕሬዚዳንት አንጀሎ ሞራቲ ይመራ የነበረው ኢንተር ሚላን በእኚሁ ፕሬዚዳንት ደፋር ውሳኔ ምክንያት በአገር ውስጥም ሆነ በአውሮፓ መድረኮች ላይ ነግሶ ነበር። አንጀሎ ሞራቲ በወቅቱ ተፈላጊ የነበሩትን በርካታ አሰልጣኞችን ወደ ጎን ብለው ብዙም እውቅና የሌላቸው አርጀንቲና አሰልጣኝ ሄሌኒዮ ሄሬራን ሲቀጥሩ ብዙዎች ውሳኔውን ከጤነኛ ሰው የሚጠበቅ አይደለም ሲሉ ወቀሳ ሰንዝረው ነበር። ሆኖም ውሳኔያቸው ትክክለኛና እጅግ አስፈላጊ መሆኑን ለማረጋገጥ ብዙም አልፈጅባቸውም። አርጀንቲናዊ ታክቲሽያን ሄሌኒዮ ሄሬራ ከክለቡ ፕሬዚዳንት ያገኙትን አመኔታና ትዕግስት ተጠቅመው እጅግ ታሪካዊውን የካቴናቾ ቡድን የገነቡ ሲሆን፣ በባላንዶር አሸናፊው ሉዊስ ሱዋሬዝ እየተመሩ ሶስት ተከታታይ ስኩዴቶ ዲሎችን ከሁለት የአውሮፓ ሻምፒየንስ ሊጎች ጋር በጣምራ አሸንፈው ለአመኔታቸው ምላሽ ለፕሬዚዳንታቸው አንጀሎ ሞራቲ አበረከቱ። ይህ በኢንተር ሚላን የዘመናት ታሪክ ውስጥ በወርቃማነት ጊዜ የሚጠቀሰው ወቅት ሳለፈ በኋላ ግን ኔሬዜሩዎቹ ወጥ የሆነ የወጠት ጊዜ ማሳለፍ ተስኗቸው ሀያልነታቸውን ለተቀናቃኞቻቸው ኤሲ ሚላንና ዩቬንቱስ አሳልፈው ለመስጠት ተገደዱ። የአባቱን ታሪክ መድገም የተሳነው ማሲሞ ሞራት ኢንተር ሚላን ስኩዴቶን 1989 ላይ ካሸነፈ በኋላ ድል የሚባል ነገር ርቆት የጣሊያን ሴሪያ ዓለም አቀፍ ተቀባይነት ጫፍ በደረሰበት የ1990ዎቹ አጋማሽ የቀድሞ ታሪካዊ ፕሬዚዳንት አንጀሎ ሞራቲ ልጅ ማሲሞ ሞራቲ የአባታቸውን አሻራ በእሳቸው በኩል ዳግም እንዲያርፍ በማለም የክለቡ ፕሬዚዳንት ሆነው ተቀመጡ። እንደ አባታቸው ታጋሽ እንዳልሆኑ የሚነገርላቸው ልጅ ማሲሞ ሞራቲ ኢንተርን ወደ ውጤት ለመመለስ ረብጣ ሚሊዮኖችን በመመደብ ከዓለም ዙሪያ በርካታ ታላላቅ ከዋክብትን ወደ ክለቡ ቢያመጡ ውጤት ግን ፊቷ እንዳዞረችባቸው ነበር የቆየችው። ሮናልዶ ሊዩስ ናዛሬው ዴሊማን ጨምሮ በርካታ ዝውውሮችን ያደረገው ኢንተር ሚላን ከዋንጫዎች ጋር የሚታረቅበት ጊዜ ደርሷል ቢባልም መሬት ላይ ያለው ሁኔታ ግን ጭላንጭል ተስፋ እንኳን ሳያሳይ ቀጠለ። ይባስ ብሎ የማሲሞ ሞራቲ የፕሬዝዳንትነት ዘመን ክብሩ ማስመለስ ይቅርና በክለቡ ታሪክ የቀን ቅዠት የሆነው ግንቦት አምስትን አሳየ። ሐዲዱን የሳተው ፈጣኑ ባቡር። በዚህ የጣሊያንን እግር ኳስ እስከ ወዲያኛው እንደቀየረ በሚነገርለት የውድድር አመት ማሲሞ ሞራቲ በቫሌንሺያ ቤት ድንቅ ስራ የሰሩት አርጀንቲና አሰልጣኝ ሄክተር ኩፐርን ወደ ጁሴፕ ሚዛ በማምጣት አባታቸው በሄሌኒዮ ሄሬራ መሪነት የሰሩትን ገድል ለመድገም ቆርጦ ቢነሱም በቀደሞ ሲዝን ሳይጠበቅ ስኩዴቶን ያነሳው የፋቢዮ ካፔሎ ሮማን አንቸሎቲን አሰናብቶ ማርሴሎ ሊፒን ቀጥሮ ጂያልጂ ቡፎን፣ ሊሊያን ቱራም፣ ፓቬል ኔድቬድ እና ማርሴሎ ሳላስ የመሳሰሉ ከዋክብትን በማስፈረም ራሱን ያጠናከረው ክፉኛ ባላንጣቸው ጁቬንቱስን መፎካከር ግድ ሆነባቸው። የውድድር ዓመቱ አብዛኛውን ጊዜ ኢንተር ሚላን በክርስቲያን ቬሪ እና አልቫሮ ሪኮባ ታግዞ አስደናቂ ጊዜን ያሳለፈ ሲሆን፣ በሲዝኑ ሁለተኛ አጋማሽ ደግሞ ጉዳላ የነበረው ሮናልዶ ሉዊስ ናዛሬዶ ደ ሊማ ወደ ቡድኑ ተመልሶ ሌላ ጥንካሬ ጨመረ በዚህ መልኩ ኢንተር ስኩዴቶን የማሳካቱ ነገር የማይቀር ይመስል ነበር። ምክንያቱም እስከ መጋቢት ድረስ ሴሪያውን በስድስት ነጥብ ልዩነት ይመሩ ነበርና። ለአስደናቂ የኢንተር ግስጋሴ አስፈሪ ጭጋግ መምጣቱ መታየት የጀመረው ሴሪያው ሊጠናቀቅ ጥቂት ሳምንታት በቀሩበት የሚያዝያ ወር ነበር። በመጀመሪያ በአታላንታ ሁለት ለአንድ ተሸነፉ። ቀጥሎ ደግሞ ከአዲስ አዳጊ ቺዬቮ ቬሮና ጋር ያደረጉት ጨዋታ በአቻ ውጤት ተጠናቀቀ። በሁለት ተከታታይ ጨዋታዎች ነጥብ መጣላቸው ከተከታዮቻቸው ጋር የነበራቸውን የነጥብ ልዩነት ወደ አንድ ዝቅ አድርጎት ወደ ግንቦት ወር ተሸጋገሩ። ግንቦት አምስት 2002 መራሯ የሀዘን ቀን። የሴሪያው የመጨረሻ ሳምንት መርሃ ግብር በሚከናወንበት ዕለት ከጨዋታዎቹ ጅማሮ በፊት ኢንተር ሚላን በ69 ነጥብ የደረጃው ሰንጠረዥ አናት ላይ ተቀምጠው ጁቬና ሮማ ደግሞ በአንድ ነጥብ ልዩነት 68ና 67 ነጥቦችን ይዘው ወደ ዕለቱ አጓጊ መርሃ ግብር አመሩ። የዓለም እግር ኳስ አፍቃሪ አይኖች በሙሉ ወደ ጣሊያን አማትረዋል። የአባታቸውን ወርቃማ ጊዜ ለመመለስ ሁሉን ነገር የሞከሩት ማሲሞ ሞራቲ የልፋታቸውን ውጤት ለማየት ስታዲዮ ኦሎምፒክ አቅንተዋል። በተመሳሳይ ሰዓት ተከታያቸው ዩቬ ከኡዲኔዜ ጋር በስታዲዮ ዴለ አልፒ ሲጫወት ሮማ ደግሞ ቶሪኖን ሜዳው ድረስ በማቅናት ይገጥማል። ኢንተር ሻምፒዮን ለመሆን የራሱ አወረደው። ፕሬዝዳንት ማሲሞ ሞራቲ የአባታቸውን የስኬት ዘመን ዳግም ሳያመጡ ቀሩ። ሮናልዶ በህይወቴ ሊፍቅ ያልቻልኩት አሳዛኝ ቀን ብሎ ከገለጸበት ቀን በኋላ የዓለም ዋንጫ ስኬቱና ባላንደሩን ይዞ በክረምቱ ወደ ሪያል ማድሪድ አቀና። ከስብራት ወደ ዘመነ ብስራት ማሲሞ ሞራቲ የአባታቸውን ታሪክ ለመድገም ከነበራቸው ህልም ጋር እስኪጨባበጡ ድረስ ተጨማሪ ዓመታት መጠበቅ ግድ ቢላቸውም የሮቤርቶ ማንችኒ ወደ ክለቡ መምጣትና የካልቺዮፖሊ ቅሌት ተደማምረው ክለቡ መልሰው የጣሊያን ኃያሉ ክለብ አደረጉት። የልማቸው ፍጻሜ የሆን ዘንድ ደግሞ ሆዜ ሞሪኖ የተባለ ፖርቱጋላዊ ወደ ክለቡ መጡና በዲየጎ ሚሊቶ፣ ሳሙኤል ኤቶ፣ ዌስሊ ሽናይደር፣ ሃቪየር ዛኔቲ መሪነት ኢንተር ሚላን ስኩዴቶ፣ ኮፓ ጣሊያንና ቻምፒየንስ ሊጉን ጠራርጎ በመውሰድ በታሪክ ብቸኛው የትሬብል አሸናፊ የሆነ የጣሊያን ክለብ አደረጉት። ጥቁርና ሰማያዊ ለባሾቹ ያቺን የስብራት ቀን ለመርሳት በርካታ አመታት፣ አሰልጣኞች፣ ከዋክብቶችና ድሎችን እንደ ማረሳሻ ለመጠቀም ቢሞክሩም ዛሬም ድረስ ግን በምንጊዜም ባላንጣቸው ጁቬንቱስ ስኩዴቶን የተነጠቁበትን ቀን ሲንኮ ማጂዮ ብለው በመሰየም ሲዘክሩት ይኖራሉ።